እንኳን እንደናመጣችሁላችሁም፣ እግዚአብሔር አምላካችን የተባረከ የተመሰገነ ይሁን። እንግዲህ እንደምታውቁት ይሄ የጸሎት ገዳም ነው። በኢትዮጵያ ውስጥ ፔንተኮስታል የጸሎት ገዳም ወይም ኢቫንጀሊካልን ማለት ትችላላችሁ፣ የመጀመሪያ ይሄ ነው። ይህንን ስፍራ ለማዘጋጀት ብዙ አመት ወስዶብኛል። ብዙ አመት ጸልያለውን። እግዚአብሔር ሁሉ ነገር በጊዜው እንደሚያደርግ ድሮም ስለማቅ እግዚአብሔር በጊዜው ረዳኝ። ማንም ያገዘኝ የለም ከሱ በስተቀር እና ይሄ ስፍራ ስናዘጋጅ እንደ እናንተ ያሉ ቅዱሳን እግዚአብሔር ባራዎችና አገልጋዮች መታችሁ አምሯችሁን፣ ልባችሁን ሰብሰብ አርጋችሁ ጊዜያችሁን ከእግዚአብሔር ጋር እንድታውሉ ለማመቻቸት ነው። ለእኛማ ቀኑ ሙሉ ምሽቱ ሙሉ እግዚአብሔርን ማገልገል ወደ እግዚአብሔር መቅረብ ሆኖልናል። ይሄ ለኛ እጅግ ታላቅ ደስታ የማይገኝ ነው። ሁል ቀን ነው በእንደዚህ አይነት ሁኔታ ወደ እግዚአብሔር የምንቀርበው። በዚህ ስፍራ ደግሞ ቴሌቪዥን ትከታተሉ እንደሆነ ጂኤምኤም ማክሰኞ እና ሐሙስ አንድ ሰዓት ተኩል ምሽቱ ላይ ይተላልፋል። እዚህ ጋ ነው ቀረጻውን የምናካሄደው። የማክሰኞ እንደገና ሮብ አራት ሰዓት ላይ ቀን ወይም ጠዋት ይተላልፋል። የሐሙሱ ደግሞ ዓርብ ሰባት ሰዓት ተኩል ይተላለፋል። ዩቱብ ላይ ይለቀቃል። ይህ ትምህርት ፌስቡክ እና ዩቱብ ላይ ገብታችሁ ከአራት መቶ ቪዲዮ በላይ ተለቀዋል። እጅግ በሳል የሆኑ ጠቃሚ የሆኑ ትምህርቶችን ነው እያስተላለፍኩ ያለሁት። እግዚአብሔር ይባረክ እና ይሄ ነው እንግዲህ ቪዲዮን አይታችሁ ከሆነ ስቱዲዮችን፣ ይሄ ነው ማለት ነው ሰው ሲምፕል ነገር፣ ግን ዲኮሬሽኑ አይደለም ዲኮሩ አይደለም፣ ዋናው ነገር ፓወር ነው። እግዚአብሔር ፓወር ነው። በእኛ ማደር ያለበት ይህንን፣ ግድግዳው እንደው በብርሃን ብናብረቀርቀው ምንም የሚያመጣው ለውጥ የለም። ግን ያ የእሱ ብርሃን በውስጣችን ከሆነ ነው የምንናገረው ቃል ብርሃን ሆኖ ሲወጣ ሰዎችን የሚያንጸው። ዛሬ የማካፈላችሁ ቃል ኢዮብ ምዕራፍ ሀያ ሁለት ከሀያ አንድ ጀምሮ አንብላችኋለሁ በጌታ ስም። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነትን ታገኛለህ። ካፍ ሕጉን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችለው አምላክህ ብትመለስ ብትዋረድም፣ ኃጢአትን ከድንኳን ብታርቅ የወርቅን ዕቃ በኦፊር ውስጥ የኦፊርንም ወርቅ በጅረት ድንጋይ መካከል ብትጥል ሁሉን የሚችል አምላክ ወርቅና የሚያብለጨልጭ ብር ይሆንሃል። በዛን ጊዜ ሁሉን በሚችል አምላክ ደስ ይልሃል። ፊትም ወደ እሱ ወደ እግዚአብሔር ታነሳለ ወደ እርሱም ትጸልያለ እርሱም ይሰማሃል። ትጸልም ትጠማለ ይቅርታ ስለ ትህንም ትሰጣለ ነገርም ትመክራለህ፣ እርሱም ይሳካልሃል። ብርሃንህ በመንገድ ላይ ያበራል። ቢያዋርድሁም ይላል። የሚገርመው ነገር ነው። አንተ ካፍህ ትለምናለህ፣ እግዚአብሔር ይሰምሃል። ይህንን እንደው ዲቴይል ከመግባቴ በፊት አንድ ጥያቄ ልጠያቃችሁ። ጀስት ቢ ኦነስት፣ በጣም ኦነስት ሆናችሁ እንደው መንፈሳዊ ለመምሰል አንሞክር እግዚአብሔር ልባችንን ነው የሚያውቀው። እዚህ ጋር አሁን እንዳነበብኩላችሁ ከእግዚአብሔር ጋር ተስማማ ነው የሚለው አይደለም? እንደ ሰዎች ከእግዚአብሔር ጋር መስማማት ነው የሚቀለን ወይስ ከሰዎች ጋር? ቢ ኦነስት ብያችኋለሁ። ከእግዚአብሔር ጋር መስማማቱ ነው የሚቀለን፣ የሚበጀን አይደለም ያልኳችሁ። የሚቀለን ከእግዚአብሔር ጋር መስማማት ነው ወይስ ከሰዎች ጋር? ተባረኩ። እውነት ነው ለምን እንደብቃለን? ከእግዚአብሔር ጋር መስማማት አይደለም የሚቀለን፣ የሚቀለን ከሰዎች ጋር ነው። ምክንያቱም የሰው ባህሪ አንድ አይነት ስለሆነ፣ እግዚአብሔር ግን በባህሪው ፍጹም ነው፣ ቅዱስ ነው፣ ይቅርባይ ነው፣ ቸር ነው፣ መልካም ነው። ሰው በባህሪ ደግሞ ክፉ፣ በጥላቻ የተሞላ ቂመኛ፣ ተበቃይ ነው። ስለዚህ እግዚአብሔር አምላክ ምንድን ነው የሚለው ቂመኝነትህን ተው የበደለህን ይቅርበል፣ አትበቀል፣ ለሚረግሙህ መርቅ ይላል። ይህ ለእኛ አይስማማም፣ እውነት ነው አለ። ከዚህ ይልቅ የሚረግመንን እኛ መልሰን መርገም፣ የሚጠላንን መጥላት፣ የጎዳንን እኛም መልሰን መጉዳት፣ የበደለንን ይቅር ከማለት ይልቅ ማጥፋት ነው። እግዚአብሔር ባህሪ ግን እንደዛ አይደለም። ስለዚህ ነው የእግዚአብሔር ቃል እዚህ ጋር ምንድን ነው የሚለው ከእግዚአብሔር ከአምላክህ ጋር ተስማማ፣ በዛ ጊዜ ነው ሰላም የምታገኘው የሚለው ልብ እንድትሉ እፈልጋለሁ። ሰዎች ክፎች ናቸው፣ አመፀኞች ናቸው፣ የጥላቻ በጥላቻ የተሞሉ፣ በትቢት የተሞሉ ተበቃዮች ናቸው። ከእነሱ ጋር ብንስማማ ሰላም አይሆንልንም። ሰው ከአመፀኛ ጋር እየዋለ አመፅ እየሰራ ሰላም ያገኛል ብላችሁ አታስቡ። እግዚአብሔርን ግን አስቡት። ርኅራዩ፣ ፍቅሩ፣ ቸርነቱ፣ ምረቱ፣ ደግነቱ ማለቂያ የሌለው ምኑ ነው የሚጎዳን? ይሄ ይሄም ብናስብና ይሄም ብንቀበል ሰላም የምናጣ ይመስላችኋል ነው ወይ? በፍጹም። ነገር ግን እንደነገርኳችሁ ከእግዚአብሔር ጋር። እንዳንስማማ በእግዚአብሔር መንገድ እንዳንሄድ የሚከለክለን የእኛው የራሳችን ባህሪ ነው እንጂ የእግዚአብሔር መንገዱ ክፉ ሆኖብን አይደለም፣ የሚጎዳን ሆኖ አይደለም፣ በጭራሽ አይደለም። ስለዚህ ከእግዚአብሔር ጋር ተስማማ። እዚ ጋር የተዘረዘረውን በጎነት በሙሉ ባካፍላችሁ ደስ ይለኛል። ይሄ ሁሉ ያንተ ነው የሚሆነው። እሱ ራሱ ብር ወርቅ ይሆንልሃል ነው የሚለው፣ ከእግዚአብሔር ጋር ብትስማማ። መጨረሻ ላይ ሳነበው ልብ ብላችሁ ከሆነ ለጠላትህም እንኳን ብትጸልይ እግዚአብሔር ይመልስልሃል ነው የሚለው። ዳትማች እግዚአብሔር በመልካምነት በበጎነት የተሞላ አምላክ ነው። ነገር ግን ከእግዚአብሔር ጋር ካልተስማማን ሰላም አይሆንልንም ማለት ነው። አሞጽ ምዕራፍ ሶስት ቁጥር ሶስት ላይ የተጻፈውን ቃል ታውቃላችሁ። በመሰረቱ ሁለት ሰዎች ሳይስማሙ በመንገድ ሊሄዱ ይችላሉን ነው የሚለው። አይቻልም አለለ የማይስማሙ ሰዎች፣ ጠበኞች ሰላም ሳያደርጉ ሳይስማሙ ርቀው መሄዳችሁ። ስለዚህ ከእግዚአብሔር ጋር ተጣልተ ረዥም መንገድ መሄድ አትችልም ነው ከእግዚአብሔር ጋራ መቀጠል አትችልም ነው። ከእግዚአብሔር ጋራ ደግሞ እንዳንስማማ ምን ምክንያት የለንም። እንደ ነገርኳችሁ ፍቅር የተሞላ ምረት የተሞላ ቸርነት የተሞላ ይሄ የማይስማማ ነው። ይሄ ባህሪ ወደ ሰዎች እንደገና ላምጣችሁና ከሰዎች ጋር በአንዳንድ ነገር ላንስማማ እንችላለን ወይ ክፉ ሆነን ወይ እነሱ ክፉ ሆነው ላንስማማ እንችላለን ማለት ነው። ከሰዎች በአዲስ ማማ መለየት እንችላለን። ከሰዎች ኢብን ከመንግስት ምንጋራ እንኳን በንስ ማማ አገር ስተ እንችላለን። ከጓደኛ ጋራ በአንስ ጓደኛ መቀየር እንችላለን። ከጎሮቤት ጋራ በአንስ ማማ ጎሮቤት መቀየር እንችላለን። ግን ከእግዚአብሔር ጋር ካልተስማማን ወዴት እንሄዳለን? እስቲ ነገሩኝ። ወዴት መሄድ ይቻላል? በአንድ በኩል እንዳልኳችሁ እግዚአብሔር ምሕረቱ፣ ፍቅሩ፣ ቸርነቱ፣ በጎነቱ የበዛ አምላክ ስለሆነ ከዛ ውስጥ እኛን የሚጎዳ ምንም ነገር የለም። ሰላም ይሆንልናል። በረከትና ደስታ ይበዛልናል። ጽድቅና ቅድስናን ያለብሰናል። እግዚአብሔር በሰማይም ባለው በረከት በምድርም ባለው በረከት ሁሉ ይባርከናል። ከእግዚአብሔር ጋር ተስማምተን የሚጎዳ ምንም ነገር የለም። ሶ መዝሙር ለአንድ ቦታ ታውቃላችሁ። ብዙ ነገር አስብ። አሁን ባልኳችሁ ሁኔታ ከእግዚአብሔር ጋር ለመስማማት የበደለህን ይቅርበል፣ የሚረግምህን መርቅ። እንደዛ ይላልና ይሄ ደግሞ ለሰው የሚስማማ አይደለም ጠላትህን ውደድ። ይሄ ከሰው ጋር ሚስማማ አይደለምና፣ አስቦ አስቦ ከእግዚአብሔር ጋር ብቻ መስማማት እንዳለበት ሲያስብ ከባድ ሆኖ አገኘው። ሰው አሁን ዞር አለና እንደው ከእግዚአብሔር ወዴት ሊሄዳል? ወደ ላይ ልውጣ፣ እንደው የንስርን ክንፍ ይዤ ወደ ላይ ብወጣ ለማምለጥ ማለት ነው፣ እዛ አለ ነው የሚለው ምናልባት ወደ ውቅያኖስ ወደ ው ጠልቅ ብወጣስ እዛ መልጥ የሆነን ከዛም እጅህ ታወጣኛለች፣ ነው የሚለው። ይህን ሁሉ አስቦ አስቦ መጨረሻ ላይ እርግጠኛ ነኝ ከእግዚአብሔር ጋር ተስማምቷል። ለምን ይሄ ሰው ይህንን አስበ ብትሉ፣ እንዳልኳችሁ እግዚአብሔር ከእሱ ጋራ ለመስማማት ከሰዎች ጋራ መስማማት እንዳለብን ስለሚናገር ከሰዎች ጋር ካልተስማማን ከእሱ ጋር አልተስማማንም ማለት ነው። የሚጠሉንን ካልወደድን ከእግዚአብሔር ጋር አልተስማማንም ማለት ነው። የሚረግሙንን ካልመረቅን ከሰው ጋር አልተስማማንም ማለት ነው። ይህ ሰው ደግሞ እንዳልኳችሁ አጸያፊ ባህሪው ስለሚጎዳን ይቅር ለማለት ምናልባት ያቅተናል። ስፔሻሊ ለሰው በጣም የሚከብደው ነገር የበደለውን ይቅር ማለት ነው። ጴጥሮስ ነው ሰንበድ ያቲን ከሐዋርያቶቹ አንዱ የጌታችን ኢየሱስ ክርስቶስ አቀራረቡ፣ ትምህርቱ በጣም አሳስቦታል እና ጌታ ሆይ ስንት ጊዜ ባልንጀራ ይንቅር ልበለው አለ። አይ ከዚህ በላይ መቼም ሊሆን አይችልም ብሎ ሰባት ጊዜ። ሰባት አይበቃም ማለቱ ነው፣ አስቦ ነው። ባልንጀራህን ይቅር በል፣ የበደለን ይቅር በል የሚለውን የክርስቶስ ኢየሱስ ትምህርት ሲያወጣ ሲያወርድ ሲያወጣ፣ ኦኬ እስከ ምን ድረስ ነው ባል እንጀራዬን ወይም ወንድሜን ይቅር የምለው? እስከ ሰባት ጊዜ እስከ ሰባት ጊዜ ሰባ ነው ያለው። ይሄ ሜታፎር በነገራችን ላይ ሰባ ሲባዛ ሰባ ማለት አይደለም። ኖ ኢንድ አንድ ሰው ሰባት ጊዜ በድሎ በቀንም ሰባት ጊዜ ቢመጣ ሶስት አራቱን ይቅርበልና ሌላውን ይቀራትበል የሚል ነገር። ሰባት ጊዜ ቢበድልህ ሰባት ጊዜ ይቅርበል። እንደዚህ ገጥሟችሁ ያውቃል፣ እርግጠኛ ነኝ። በቀን ሰባት ጊዜ የበደለን ሰው ባይገጥመንም የበደሉን ሰዎች አሉ። ምናልባት አንድ ጊዜ ብቻ ይሆናል። የበደሉን አንዱን በደል ይቅር ማለት ያቃተን ሰባት ጊዜ የበደለንን እንዴት ይቅር ማለት እንችላለን? እዚህ ጋ ነው እንግዲህ እንዳልኳችሁ ከእግዚአብሔር ጋር መስማማት የሚከብደን። ምክንያቱም ሰባት ጊዜም እንኳን በድሎ በቀን ሰባት ጊዜ መጥቶ ይቅርታ ቢጠይቅህ ይቅር በለ የሚለው ጣም ይከብዳል። ወገኖቹ እኔ ልንገራችሁ እንደው ለኑሮም እንኳን ሰላምም ለማግኘትም ካስፈለገ እኔ ልንገራችሁ፣ ጠላቶቻችሁ በሙሉ ወዳጆች አድርጉ። ጠላት የሚባል ነገር አይኖራችሁም። ጠላታችሁን ካጠፋችሁ ሌላ ጠላት ይመጣል። ያጠፋችሁት የእሱ ጠላት ብዙ ጠላቶች ሆኖ ይመጣሉ። ሶ ደ ቤስት እኔ እንዳየሁት በጣም ምን ልንገራችሁ ቤስት ኦፍ ዘ ቤስት ጠላትን ማጥፊያው መንገድ ከሁሉም ጋር ሰላም ማድረግ። ሁሉን የምታፈቅሩ ከሆነ ማነው ጠላት የሚሆናችሁ? እንደዚህ ስንናገረው በጣም ይጥማል፣ ቀላል ይመስላል። ግን እንዳልኳችሁ ልባችን እስኪደማ ድረስ የወጉን ሰዎችን ይቅር ማለት የእግዚአብሔር ጸጋ አካል፣ በዛ በስተቀር አንችለው። ሁላችን በዚህ በምድር ላይ ያለን ከልጅነት ጀምሮ ሰዎች የጎዱን፣ እኛም ሰዎችን ጎድሰን ነው የኖርነው። ከመላእክቶች ጋር አልኖርንም። ስለዚህ ምን ማለት እንደሆነ ይቅር ማለት ወይም ይቅር አለማለት ምን ያህል እንደሚከብድ እያንዳንዳችን የምናውቀው ይመስለኛል። ከግለሰቦች ጋር ብቻ አይደለም ሰላም ማድረግ ያለብን ከመንግስትም ጋራ፣ ከመሪዎች ጋራ፣ ከቤተ ክርስቲያን ጋራ፣ ከቅዱሳን ጋራ፣ ከቤተሰብ ጋራ፣ ከሁሉም ጋር ነው። ከአንዳንድ ሰዎች ብቻ አይደለም። በሌላ መልኩ ደግሞ እኮ ነግሬያቸዋለሁ። ከመንግስት ጋራ፣ ከሰዎች ጋራ፣ ከጓደኞች ጋራ፣ ከቤተሰብ ጋራ ሰላም ማድረግ ይከብደን ይሆናል። ምክንያቱም ክፉ የሆኑብናልና። ከእግዚአብሔር ጋር ሰላም እንዳናደርግ ምኑ ነው ምኑ ላይ ነው? የእግዚአብሔር ክፋት አታገኙም። አንዳች ነገር በጭራሽ አይገኝም። ወዴትስ ትሸሽ አላችሁ? ክፉ የሚያደርግባችሁን ሰው ከእሱ ብትሸሹ ሌላ ሰው ደግሞ ይገጥማችኋል። እኔ እድሜ ልካችሁን እየሸሻችሁ ልትኖሩ ነው? ሶ ከሁሉም ጋር ሰላም አድርጉ፣ ሁሉ ወዳጃችሁ ይሆናል። ሰው በዛ ጊዜ ፒስፉሊ መኖር ትችላላችሁ። እንደ ሰው እናስብ። እኛም ጉለት አለብን፣ ሰዎችም ደግሞ ጉለት ስላለባቸው መጎዳዳት አለ። ደበስት ሜዲሲን ጌታ የተናገረው ነው ይቅርታ። ፈዋሽ የሆነ መድኃኒት ይቅርታ ነው። ምንም ዋጋ እኮ አያስከፍልም ይቅር ለማለት እዚህ ውስጥ ያለ ነገር ግን እልከኝነት እኔነት ተነካሁባይነት ትምክተኝነት ሰዎችን ይቅር እንዳንል ከለክለናል የሚበጀን ግን እንደነገርኳችሁ በይቅርታ መመላለስ ነው የሚበጀን ከእግዚአብሔር ጋር ብቻ አይደለም ከሰዎችም ጋር በሰላም መኖር አለበለዛ አለበለዚያ እረፍት አይኖራችሁም አንዳንድ ጊዜ የጎዱን ሰዎች በደንብ እንቅልፋቸውን ጨርሰው እስኪተኙ ድረስ ሰላም ያገኛሉ አልጋቸው ላይ። እኛ ግን እየተገላበጥ እናድራለን። ያ ሰው እኮ ጨርሶ አንዳንድ ጊዜ ይገርማቸዋል። እነኚህ ጎዱን የምንላቸው ሰዎች እንደ ጎዱንም እንኳን አይታወቃቸውምና ለመጸጸት፣ ይቅርታ ለመጠየቅ ምንድኛ አይመጡ። እኛ ግን ዊ ጀስ ዳጀስት እናደርጋታለን። እኔ ልንገራችሁ ነገርን ዳጀስት አታድርጉት፣ ትፉት፣ በቃ ተጸየፉት። ይሄ እግዚአብሔር አምላካችን ኃጢአተኞችን እኛን የሚወደደበትን ፍቅር በመንፈስ ቅዱስ በልባችን ስላፈሰሰ ፍቃደኛ ከሆን የሚጠሉንን ሁሉ ለመውደድ እንችላለን። በራሳችን ባህሪ ግን አንችልም። እንዳልኳቸው የሰው ባህሪ ከቅድመም እንደነገርኳችሁ በቀል ነው። አትንኩኝ ባይነት ነው። እስፔሻሊ ሰው ሁሉ በበቀል የተሞላ ባህሪ አለው። ወኖቼ እዚህ ቅድም እንዳነበብኩላችሁ ከእግዚአብሔር ጋራ ተስማማ፣ ሰላም የሚኖርህ ከእግዚአብሔር ጋራ ብቻ ነው ማለቱ አይደለም። ከሰውም ጋራ ሁሉ ሰላም ይሆንልሃል። ከእግዚአብሔር ጋራ ከተስማማ የእግዚአብሔር የሆነ ሁሉ ያንተ እኮ ይሆናል ማለቱ ነው። ብርና ወርቅ ይሆንልሃል ማለቱ ነው። እሴን ቃል እንደገና ሳነበው ልብ በሉ እኔ በጣም በጣም ታንሼበታለሁ፣ ተጠቅሜበታለሁ። አቅሜን ስለማቅ ሁልጊዜ እግዚአብሔርን የምማጸነው ነገር ጌታ ሆይ አንተን ልብ ስጠኝ ነው። ይሄ የጌታችን ኢየሱስ ክርስቶስ ልብ ለሁሉም ሰው ስፍራ አለ። ቆሮንቶስ ላይ እንደ ተጻፈው፣ እኛ የክርስቶስ ልብ አለን እንደሚለው የክርስቶስ ልብ ካለን ወገኖች ሆይ ያ የጌታችን ኢየሱስ ክርስቶስ ልብ በተንኮለኞች ጦር የሚወጋ አይደለም። በቂ መኞች የሚወጋ የሚደረስበት አይደለም። በክፉዎች የሚደማ አይደለም። ኦልሞስት ፕሮቴክትድ። እንደዛ ከሆነ የእሱ ልብ ካለን ለሁሉም ሰው ለሚጠሉንም፣ ማለቴ ነው ስፍራ ይኖረናል። ልብ በሉ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ። በዛም በጎነትን ታገኛለህ። ከእግዚአብሔር ጋር ከተስማማ በጎነትን ታገኛለህ። ይሄ በጎነት የሚገኘው ከሰዎች ነው። እግዚአብሔር የሚጠሉንን፣ የሚያሳድዱንን ተጸጽተው ከእኛ ጋራ ሰላም እንዲያደርጉ ያደርጋቸዋል። ሌላ ቦታ ይላል ጻድቃንን የሚያሳድዱ ይጸጸታሉ ይላል። ራይ ምዕራፍ ሁለትና ሶስትን አንብቦ ታገኛላችሁ እዛ ውስጥ እግዚአብሔርን ሰው ሲጠሉ የነበሩት ጌታ ኢየሱስ ክርስቶስ ተመልሰው ተጸጽተው በእግር ስር እንዲንበረከኩ አደርጋቸዋለሁ ያለው ያ ጌታ ኢየሱስ ዛሬም አለ። በቀለለሱ ብንተው ስለዚህ ምን ትሆናለህ? በጎነትን ታገኛለህ። ከአፉ ሕጉንም ተቀበል፣ በልብህን ቃሉም አኑረው። ያ ቃሉ ወገኖቹ የራሱ ፈውስ ነው። በእግዚአብሔር ቃል ውስጥ ኃይል አለ። ፓወር ዘ ፓወር። ጌታ ኢየሱስ እንደተናገረው ቃሌ መንፈስ ነው አለ። እኛ ዝም ብለን እንደምናነበው ፊደል ብቻ አይደለም፣ በወረቀት ላይ የተጻፈ ፊደል ብቻ አይደለም። ኢትስ አ ላይፍ፣ ብርሃን ነው ቃሉ፣ መንፈስ ነው። ጌታ ተናግሯል። ድንጋይን ከሚያደቅ መዶሻ ይልቅ የበረታ ነው። ከሁለት ወገን ከተሳለ ሰይፍ ይልቅ የተሳለ ነው። እንደሚያቃጥል እሳት ነው። ስለዚህ በእግዚአብሔር ቃል ብንሞላ ቃሉን በልባችን ብንሰውረው፣ ይሄ ሁሉ የእግዚአብሔር ቃል ፓወር ሆኖ በእኛ ውስጥ ያግዘናል። በቃሉ ኑር፣ ቃሉን ሰውር። በውስጥ ሁሉ ወደሚችል አምላክ ብትለምን ብትዋረድም፣ ይሄ ነው እንግዲህ ትልቁ ችግር። ሰው እኮ ለእግዚአብሔር መዋረድ አይከብደውም። ታውቃለችሁ አይደለም? ለእግዚአብሔር ተዋረድ አይደለም መዋረድ ለሰው ነው። ለሰው ይከብደናል መዋረድ። ነገር ግን ብትዋረድ ኃጢአትንም ከድንኳን ብታርቅ ምክንያቱም ኃጢአት ከሰው ጋር የተገናኘ ጉዳይ ነው። ከእግዚአብሔር ጋር ምንም ንክኬ የለንም። ኃጢአትን ከእግዚአብሔር ወደ እኛ ለማምጣት ወይም እግዚአብሔር ለኃጢአት ለመስራት አንችልም። ኃጢአትም የምንሰራው በሰዎች ላይ ነው። ሰዎችም ኃጢአት የሚሰሩት በእኛ ላይ ነው። ስለዚህ ከድንኳን ከቤት፣ ከደጅህ ብታርቀው ብታርቀው የወርቅን እቃ በአፈር ውስጥ የኦፊርንም ወርቅ በጅረት ድንጋይ መካከል ብትጥል፣ የሚገርም ነገር ነው፣ የማይደረግ ነገር ነው። ይህ ብታደርግ ሁሉን የሚችል አምላክ ወርቅና የሚያብረጨልጭ ብር ይሆንልሃል። አንተ በጣልከው በዛች በጥቂቷ ስፍራ እግዚአብሔር እንደ ጅረት ነው የሚለቅልህ ነው። በረከቱ እንደ ጅረት ሊያፈስልህ ይችላል። የዛን ጊዜ ሁሉን በሚችል አምላክ ደስ ይልሃል። አንድ ነገር አግኝተን እንደሚሰማን ደስታ አይደለም። በእግዚአብሔር ደስ የሚለን የራሱ የእግዚአብሔር ደስታው ነው የእኛ የሚሆነው። በክርስቶስ ደስ ይበላችሁ የሚለው ተደጋግሞ ተጽፏል። ምን ማለት መሰላችሁ? ስለ ክርስቶስ ኢየሱስ እያሰባችሁ ጌታችሁ፣ አዳኛችሁ፣ ቤዛችሁ እንደሆነ አዳኛችሁ መሆኑን ዳግም መምጣቱን እሱን እያሰባችሁ ደስ ይበላችሁ ማለት ብቻ አይደለም። ኦፍኮርስ ይህን ሁሉን ክሉድድ ያደርጋል። ነገር ግን በክርስቶስ ደስ ይበላችሁ የሚለው በእሱ ውስጥ ያለው ደስታ፣ በሱ ውስጥ ባለው ደስታ ተደሰቱ ነው። በሱ ውስጥ ባለው ሰላም እናንተም ሰላም ይኖራችሁ ነው። ጌታ ኢየሱስ ክርስቶስ እንደተናገረው ዮሐንስ ወንጌል አስራ አራት ላይ ታገኛላችሁ ቁጥር ሀያ ሰባት እና ስድስት ላይ ደስታዬን እሰጣችኋለሁ ሰላሜን እሰጣችኋለሁ። ሰላምን አይደለም ሰላሜን ስል የራሱን ሰላም ነው ማለት ነው። ምንም የማያደፈርሰው የክርስቶስ ሰላም በምንም ሊደፈርስ የማይችል ዓለም ብትናወጥም የማይደፈርስ የማይናወጥ የክርስቶስ ሰላም የኛ ሊሆን ይችላል። ኦ እግዚአብሔር ይዳን የዛን ጊዜ ሁሉን በሚችል አምላክ ደስ ይልሃል። ፊትህንም ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለ፣ እርሱም ይሰማሃል። በአሁኑ ጊዜ እውነት ነው ምነግራችሁ፣ ጊዜ የላችሁም እንጂ እንደው ዳታ ኮሌክት ብታደርጉ ቢያንስ ቢያንስ እንደ አንድ መቶ ክርስቲያኖችን እንደው ጸልየ፣ ጸሎት ተመልሶልሃል ብላችሁ ብትጠይቁ ብዙዎቹ አዎ ሊሉ ይችሉ ይሆናል። ቅድም እንዳልኳችሁ ቻሌንጅ አድርጓቸው። ምንድን ነው የጸለይከው ጸሎትና የተመለሰልህ ብትሉ፣ አቀው አዘ ክርስቲያን ጸልይ ያለው እግዚአብሔር ይመልሳል የሚለው ብቻ ነው ያዘው። በአሁኑ ጊዜ እንኳን አንድ መቶ ቀርቶ አንድ ሺህ ክርስቲያኖችን ብትጠይቁ ጸሎቱ የተመለሰለት ምናልባት ከአንድ ሺህ ሁለት ሰው ካገኛችሁ ብዙ ነው። ለምን ሰው በቂም የተያዘ በበቀል የተያዘ በጥላቻ የተያዘ ስለሆነ ከእግዚአብሔር ጋር የማይስማማ በትዕቢት የተነፋ ሐዋርያው ጳውሎስ እንደሚለው ሁለተኛ ጢሞቴዎስ ምዕራፍ ሶስት ላይ ሁሌ ምፈራው ቃል እዛ ውስጥ እንደውም በትዕቢት የተነፋ የሚለው የድሮ አማርኛ ነው። ይሄኛው መደበኛው በትዕቢት የተወጠረ ይላል። መነፋትና መወጠር የተለያየ ነው። የተነፋ እስከ ተወሰነ ደረጃ ነው የሚነፋው። የተወጠረ ግን በቃ መፈንዳት ብቻ ነው የቀረው። በቃ በቃ ሊፈነዱ የደረሱ በምን ተወጥረው በትዕቢት እንዴት አዳ እነኚህ እንዴት ጸሎት መልስ ያገኛሉ? ከእግዚአብሔር ነገር ግን ከእግዚአብሔር ጋር ተስማማ እሱ ራሱ ይመልስልሃል፣ መልስ ይሰጥሃል። ነገርንም ትመክራለህ፣ እርሱ ይሳካልሃል። ትመክራለህ ምክር ከእግዚአብሔር ጋር ነው። ምክር ከክርስቶስ ጋር ነው። እንደገና ምክርህ ከቅዱሳን ጋር ነው። ምክር ለሌሎችም ሰዎች የሚሰምር ለአንተም ደግሞ የሚበጅ ምክርን ታገኛለህ። መቼ ከእግዚአብሔር ጋር ስትስማማ ብርሃንን በመንገድ ላይ ይበራል። እግዚአብሔር የተባረከውን ዛሬ ሰው ቀን ቀን ስለሆነ መንገዱን ያውቃል፣ ይሄዳል። ህይወቱ ውስጥ ግን ድቅድቅ ጨለማ ነው ያለው። ምን ወደፊቱ እንዳለ አያውቅም፣ ምን እንደሚገጥመው አያውቅም። እንዲወጣል ይገባል። ነገር ግን ወገኖች ወይ ከእግዚአብሔር ጋር የተስማማ ሰው ብርሃን በውስጡ ስለሚበራ እግዚአብሔር የሚያየውን ያያል። እግዚአብሔር የሚያቀውን ያውቃል። የክርስቶስ ልብ አለን የሚለው ቆሮንቶስ ላይ የክርስቶስ እውቀት አለን ወይም የክርስቶስ አእምሮ አለን ነው የሚለው መቼ ከክርስቶስ ጋር ስንስማማ፣ ከእግዚአብሔር ጋር ስንስማማ ንጹህን ሰው ያድነዋል። በእጅህም ንጽህና ትድናለህ። ባንተ ጸሎት ከላይ ባንተ ጸሎት ከላይ እንደውም ብዘልየ ነው ወጣ ለጠላትህ ትጸልያለህ በጸሎትህ ይድናል ነው የሚለው ነገር ግን እንኳን ለጠላታችን ጸል ለጠላታችን ሊድን ቀርቶ ለራሳችን ዛሬ መልሳተናል። ለምን ብላችሁ ጠይቃችሁ ታውቃላችሁ? አንዱ የራሱ የጸሎታችን ሙድ ነው። ምክንያቱም እንደ እግዚአብሔር ፈቃድ ካልጸለይ ንበስተቀረ እግዚአብሔር ለጸሎታችን ሁሉ መልስ ይሰጣል ብላችሁ አታስቡ። ይሄ የተጻፈ ነገር ነው የሚነግራችሁ። እነኛ ዮሐንስ ምራፍ ምራፍ አምስት ቁጥር አስራ አራት እናንብቡ። ብዙ ጊዜ አምደዋለሁ። እንደ ፈቃዱ ብንጸልይ ይሰማናል ነው የሚለው። አይደለም እንደሚሰማም ብናውቅ ደግሞ እንደመለሰልን እናውቃልን ይላል። እንደ ፈቃዱ ለመጸለይ ከእግዚአብሔር ጋር መስማማት ያስፈልገናል። እንደ እግዚአብሔር ፍቃድ ለመጸለይ የሚያግዘን ደግሞ የእግዚአብሔር ቃል የእግዚአብሔር መንፈስ ነው። እንደ እግዚአብሔር ፍቃድ ጸልዮ መልስ ያጣ ሰው አታገኙ። ለምን እግዚአብሔር ጻድቅ ታማኝ ስለሆነ ያደርገዋል። እስኪ እንደው እንደው እንደው ለአበረታታችሁ ካአሁን ጀምሮ እንደው እንደው ከእግዚአብሔር ጋር እንዳትስማሙ የከበዳችሁን ነገር እርግፍ አድርጋችሁ ከእግዚአብሔር ጋር ተስማሙ። ለአንድ ሳምንት አላችሁ። ይህን ስላችሁ ለአንድ ሳምንት ሞክሩና ከዛ በኋላ ወደ ራሳችሁ ወደ ድሮ ህይወታችሁ ተመለሱ ማለት አይደለም። ለውጥ ታገኛላችሁ። ኢቨን ውዜን እደይ ከእግዚአብሔር ጋር ተስማማ፣ ሰላም የሚሆንልሃል። እሱ ራሱ ብርና ወርቅ ይሆንልሃል። ጸልይ። እንኳን ለራስህ ቀርቶ ለጠላት ብጸል ይመልስልሃል እግዚአብሔር። ምን አይነት መታደል ነው! የኢዮብ እኮ የኢዮብ መጽሐፍ ነው ያነበብኩላችሁ። የኢዮብ እኮ ወዳጆቹ ጠላቶቹ ነው የሆኑበት። ጠላቶች ሆናችሁብኛል እኮ ነው እናንተ የምታቆስሉኝ አጽናኞች ነው ሆናችሁት ነው የሚለው። ጸለላቸው እግዚአብሔር የተባረከ ይሁን። እነሱም ተባረኩ፣ እሱም ተባረከ። ከእግዚአብሔር ጋር ከተስማማችሁ የጸሎታችሁ መልስ አጠገባችሁ ነው። መስማታችሁ ከቃታችሁ ትሰሙታላችሁ። አጠገባችሁ ድምፁ ያልፋችኋል። እግዚአብሔር የተባረከ ይሁን። ይህን ትምህርት እንቀጥላለን፣ አልጨረስኩኝም። ለዛሬ እዚህ ጋ እናቆማለን። ተባረኩ፣ እግዚአብሔር ይባርካችሁ።